ለአቤል ደውሎ እንደሚፈልገው ይነግረዋል። እናም የት እንደሚገናኙ ተቀጣጥረው ይገናኛሉ። ሲገናኙ ግን በሰላም አልነበረም። እናም በጣም ተናዶ ነበረ። አቤልም ምን ነበር ይለዋል ማለት ነው። እናም ሳሚ ስንት ነው ዋጋህ ይለዋል። ማለት ምንድን ነው ስለምን ዋጋ ነው የምጠይቀኝ ይለዋል ማለት ነው። እናም ሳማን ተውልኝ ስንት ልክፈለህ ይለዋል ማለት ነው። ረ ነው እንዴ አይ የሰው ማንነትን ሳያውቁ እንደዚህ መረማመድ ታለች አያቴ፣ ይላል ማለት ነው። ማለት ምን ማለት መጀመሪያ ስለ ሰው ይውል ልንገርህ አይደለ ስለ ሰው ማንነት መጀመሪያ ማወቅ አለብህ ይለዋል ማለት ነው። እናም ስንት ነው ዋጋ? እውነቴን ነው ለነገሩ እኮ ማለት እኔ እንዳላወርድብ ብዬ እኮ ነው እንጂ እኮ የጠየቅኩህ እኮ ደስ እንዴለ ብዬ ነው እንጂ ያ ራሴ እንትን ማለት አይጠፋኝም። ዋጋህን ስንት ዋጋህ ስንት እንደሆነ አይጠፋኝም ይለዋል ማለት ነው። እንግዲህ ሳባን ተውልኝና እኔ ልክፈልህ ነው ያለው ማለት ነው። አቤልም በጣም ነበር የተናደደው ማለት ነው። ይኸውልህ የልቃውስ ያመጣኸው ወረቀት ባዶ ነው ታውቃለህ፣ ግን ይሄን ይለዋል ማለት ነው እናም ከፈለክ እንደውም እኔና ባለቤቴ ጠቀም ያለ ገንዘብ እንከፍላለን እና እባክን ያን ወረቀት አምጣለን፣ ይለዋል እየሳቀ ማለት ነው። አቤልም ማለትም ሳሚን በጣም ይናደዳል ማለት ነው። እንደዛ ሲለው በጣም ነበር የተናደደው። ይኸውልህ ቢዘገይም ቢዘገይም ቢዘገይም ይሄ ሳባ ሁሉ ነገር ከጠራ በኋላ ለእኔ እንደምትሆን ወይም ደግሞ ወደ እኔም እንደምትመጣ የታወቀ ነው ይላል ማለት ነው። እሱን እናያለን ወደፊት። የልቃውስ ውለታ ዋልልን ዋልልን እኔና ባለቤቴ ጥቅም ያለ ገንዘብ እንሰጠሃለን ይለዋል ማለት ነው። እናም አንተ አሁን አይመለክትም፣ ዘወር በልኝ ወደዛ፣ በቃ ይለዋል ማለት ነው። እና የሚጣሉና እዩልህ ካሁን በኋላ ይሄንን ለዚህ ብለ ነው ልክ እንዳንተ መሰልኩ እንዴ አንተ እኮ አሳልፈ እሷ ፍቅር ብላ አንተን ተጠንክታ ያለች አሳልፈ ለገንዘብ ሊሸጣት ነበር ስለዚህ እኔ ደግሞ አንተን አደለውም እኔ አልሸጥም ይለዋል ማለት ነው እናም በጣም ይናደዳል ሳሜም እንደዛ ብሎት ይሄዳል ማለት ነው ልክ እንደዛ ብሎት ወደ ቤት ይሄዳል ይሄደው ደግሞ ከነ ሃና ቤት ነበር ማለት ነው። ሃና እና ኩኩ አንድ ላይ ተያይዘው እየተደባደቡ ነበረ። የተደባደቡበት ምክንያት ሳሚ ይውላችሁ፣ አይ እናንተ በቃ እኔ እኮ አሁን ሊር ነበረ፣ ነገር ግን እናንተ የዋስ ቀራችሁኝ። እኔ ምን ሆናችሁ ነው ግን? እናንተ በቃ እኔ የሆነ ሳሚ ጋር እኮ ፕሮግራም ነበረኝ፣ ነገር ግን በቃ የሆነ በእናንተ ምክንያት ሳሌድ ቀረውኝ ትላለ ማለት ነው። ምክንያቱም ሃና ስለታመመች ነበረ እናም በቃ ዛሬ ሄዳለሁ። ስለዚህ ሄዳለሁ ሳሚ ጋር ቀጠሮ አለኝ ራት ሊጋብዘኝ ነው ያለ ባለዚያ ስራ አለቃለሁ የማትፈቅዱልኝ ከሆነ ትላለች ማለት ነው። ሃናም ምንድን ነው የምትሄጂው እኮ ነሽ ነው እንዴ? ምን ማን ጋር? ሳሚ ጋር አራትዬ ነሽ ነው እንዴ? ምንድን ነው የምታወሪው? ቆይ ምንድን ነው ታወሪው ልጅቷ ትላለች ማለት ነው። ይሄ ነበር የቀረሽ። ሌላስ ሌላስ ምናችን ትፈልጊያለሽ? አልጋችን፣ ሶፋችን ምንደ ምትፈልጊ አይሽ፣ እንደዚህ ነሽ በቃ ው ልጅቷን ልብ ልብ ሰጠሻት፣ እንደዚናንጭው ጭንቅላታችን ላይ ወጣች። በቃ ባላችን ቀማችን ትላለች። ማነው ቤት የሚያቃጠረች ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበሯችሁ ቻናል ቤተሰቦች፣ እንዴናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ? ብዙ ትበል ለዚህ ቻናል አዲስ ናችሁ ሰብስክራይብ ላይክ ሸር በማድረግ ቤተሰቡን ቤተሰብ ናችሁም፣ ከልብ ነው ምና መሰግነው። ወድ ቤተሰቦች ዛሬ እንግዲህ በእንጀራ እናቷ የምትሰቃየው ሳባ ቀጣይ ክፍል ይዤላችሁ መጥቻለሁ። እናንተ ደግሞ ቪዲዮ ላይክ ሸር አድርጉ። ለምደ ቪዲዮ ማታዩ ቪዲዮ ዩሽ ጋይስ። እናም ዛሬ እንግዲህ ተለቋል ማለት ነው። ስለዚህ ይዤላችሁ መጥቻለሁ። ዋን ነው የሚገርምና የሚያሳዝነው ነገር እንግዲህ አራቱ ሴቶች አንድ ወንድ ወደው በጣም ስቃይ ውስጥ የገቡበትና እንዲሁም ደግሞ ቀን በቀን የሚደባደቡበት ከሰራተኛ ቀጥ ጀምሮ ማለት ነው እንግዲህ ኩኩ እራሷን በቃ ያዙ ይዘቀቁ ብላለች እንዲሁም ደግሞ ከቤትም ተባራለች ወይም ደግሞ ሀና ቤት እንድትለቅም አዘዛታለች ማለት ነው እናም ሳሚም አሁን ላይ በጣም ሳሚ ራሱ አሁን እየተወዛገበ ነው። አንድ ጊዜ ሀናን ሄዶ ደበስ ደበስ ያደርጋል። አንድ ጊዜ ደግሞ ብቻ ተወዛግቦበታል ልዩ ራሱ ማለት ነው። እውነት ለመናገር አንድ ሰው ካልፈለገ ለምን ይሄዳል እዛ? ማለት እነሱ ጋር ኮየ ደኮናሆን ኮያ ጨረሳቸው ያለ መስለም ነገር ጭቅጭቅ፣ ምናምን ድብድብ በጣም ጨዮታቸው ምናምን ትንሽ ያስጠላል። እዚህ ላይ ቢያስተካክሉ ብዬ እላለው ማለት ነው። እንደኔ ለራሴ ኔ በራሴ ነው ማለት ነው። እናንተ ደግሞ ሰባስተስችን ኮሜንት ላይ ያስቀምጡ ማለት ነው። ምክንያቱም ድብድብ ነው። አሁን ለምሳሌ እዚህ ትውልዱ ልንማርበት አረ እን ስለዚህ ምንማርበት ደግሞ የሆነ አይደለ እንዴ ምንማርበት እሺ፣ እኔ የምንማረው እዚህ ፊልም እዚህ ድራማ ላይ አንድ ወንድ ለአራት መፍቀር አለብን ማለት ነው፣ በሰላም ሀገር እና በጣም የሚገርመው ነገር ኩኩም ከቤት እንድትወጭ ውጭ ቅራቅንቦሽን ይዘሽ ኮተትሽን ይዘሽ ውለቅ በይ ብላታለች ሀና ማለት ነው። ኩኩ ምግሯ ላይ ወርቃ አንዬ አታረጊውም፣ እንዴት ብል የት ሊሄድ ነው እያለች በጣም እያለቀሰች ነበረ። ለምንድን ነው ለሰው ማታስቡት? እሽን ምን አባት ይሻለኛል እያለችም እያለቀሰች። ኩኩ ግን አልሰማቻትም። ማለት ማለትም ሀና አልሰማቻትም። ቤቲ ደግሞ እያቃጠረች ነበር ማለት ነው። ይኸውልሻ፣ በቃ ይሄ ነው ሴ ዛሬማ ሰራልሻለው እያለች እናም ሲጣሉ ራሱ ተደባደቡ እያለች ሳሚ ነው መቶ ያላቀቃቸው ማለት ነው። ሀና ተነስታ ኮኩን በጣም እየመታቻት ነበረ በጣም በጣም ማለት ነው። እና መጨረሻ ላይ ግን እሷ ደግሞች ማነው ስሟ ሃና ማለ ቤቲ እያቃጠረች ነበር ማለት ነው። ሴ ሴ ሴ እያለች እንኳን አንድን የምታገላግል ስለመታቻት ደስ ብሏታል ማለት ነው። ከቤት ቤት እኔ ላንቺ ዚ ላንቺ እንደዚህ ነበርኩ እኮ እኔ ከፈለግሽ ዚ ተቀጠቅሽውን ጨርቅም አናገርልሻለሁ እዛ ወላ ጎዳና ተወልቅያታለች ትላት። ከኔ ጋ ኳ አትሳፈጭ ብይሽ ነበርኩ እኳ የሻርለ እያለች ሲበሻሸቁ ነበር ሆኖም ግን እነዛም እየተጣሉ እያለ ሳሚ መጥቶ ሁሉን የሚገላግልና ሀና ንዛት ወደ ውጭ ይወጣል። ማ ነው እንዴ ሀና ቆያች ትልቅ ሰዋረች እንዴ ለምንድ እንደዚህ የምትሆኙ ምንድን ነው ምናምን ነገር ይላታል ማለት ነው። ሳሚዬን የምላርግ ብለው ነው እነዚህ ኮ ያሳብዱኝ እኮ ነው ምንድ ነው ምናምን ትላል ማለት ነው። እናም ከዛም በኋላ የምልሽ ሀና ይላታል ወረቀት ቆይ የባለፈ የባለፈ ሰጠሽ ወረቀት ባዶ ነበር እንዴ ይላታል። እንዲ ሳሚ ምን ሆነ ነው እኔ እኮ ነግሬያለሁ እኮ ያለኝ ያሌለኝ መረጃ እንዲሰጥ ነው እንደምፈልገው እኔ ለእናቴ ብዙ ነገር የትም ድረስ ጥግ ድረስ እንደሚሄድ ነግሬያለሁ አይደለ ስለዚህ በቃ ይህን ነገር ደግሞ ማድረግ ግዴታ ስለሆነ ነው ብላ ትለዋለች ማን ነው ሳሚን በጣም ይናደድበታል ና አንቺ በጣም ባለጌ ሰው ነሽ ባለጌ ነሽ እኔ አንቺን አምኜሽ ብሎ ጥሏት ይሄዳል ማለት ነው ውድ ቤተሰቦች በቀጣይ ክፍል ደግሞ ይዤላቸው